ሰላም ጤና ይስትልን የአሻም ተከታታዮች፣ እንደምናላችሁ። ለዛሬ ዕለተ ሰኞ ጥቅምት 10 ቀን 2018 የያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ መሀመድ ንጉስ አብዱ አበሪያቸው ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የተቀዳሚ ሙፍቲ ሐጂ ኦመር ድሪስ ስርዓተ ቀብር ዛሬ ከቀኑ 10 ሰዓት እንደሚከናወን ተገለጸ። የማጠናከሪያ ትምህርት በእቅድና በትኩረት እንዲመራ ትምህርት ሚኒስቴር አሳሰበ። በኦሮሚያ ክልል በስፋት የሻይ ቅጠል ልማት ላይ እየተሰራ መሆኑ ተገለጸ። የተቀዳሚ ሙፍቲ ሐጂ ዑመር ድሪስ ስርዓተ ቀብር ዛሬ ከቀኑ 10 ሰዓት እንደሚከናወን ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት የክብር ዶክተር ተቀዳሚ ሙፍቲያጂ ኡመር እድሪስ ትናንት ጥቅምት 9 ቀን 2018 ከዚህ ዓለም በሞት ተለይተዋል። የቅብር ስነስርዓታቸውም በዛሬው እለት ከቀኑ 10 ሰዓት ላይ የሚፈጸም ሲሆን የሰላተል ጀናዛውም ዝሁር ላይ ለረዥም ዓመታት ባስተማሩበት ፒያሳ በሚገኘው የኑር ወይም ደግሞ በኒ መስጂድ የሚከናወን ይሆናል። የተቀዳሚ ሙፍቲ አጂ ዑመር እድሪስ ስርዓተ ቀብር ለማስፈጸም የተቋቋመው ኮሚቴ ባወጣው መርሃ ግብር መሰረት ዛሬ ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጂድ ሰላተል ጀናዛ ይሰገዳል። በማስከተልም ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች፣ ወዳጅ ዘመዶቻቸው በተገኙበት የክብር ሽኝት ፕሮግራም ይከናወናል። በመጨረሻም የቀብር ስነ ስርዓቱ ከቀኑ 10 ሰዓት ጋርመንት ሰፈር አዲሷ ትክልት ተራ በሚገኘው ስፍራ ቁርአን በሚያስተምሩበት መስጂድ ቅጥር ግቢ ውስጥ የሚከናወን ይሆናል። ተቀዳሚ ሙፍቲ ሐጂ ዑመር ድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው በትላንትናው እለት ከዚህ ዓለም በሞት የተለዩ ሲሆን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የክብር ዶክተር ሼህ ሐጂ ኢብራሂም ቱፋ በተቀዳሚ ሙፍቲ ሐጂ ኦመር እድሪስ ወደ ሀይራ መሄድ የተሰማቸው ጥልቅ አዘንም ገልጸዋል። ፕሬዚዳንቱ ተቀዳሚ ሙፍቲ ሐጂ ኦመር እድሜ ዘመናቸው ለአንድነታችን የተጉ የሀገር ዋርካ ባለውለታ ነበሩ ብለዋል። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሐጂ ኦመር እድሪስ በዲን እውቀታቸው አንቱ የተሰኙ በመንፈሳዊ አገልግሎታቸውም ላቅ ያለ ደረጃ የነበራቸው ናቸው ያሉት ሼክ ኢብራሂም የእሳቸው ማጣት እጅግ ከባድ መሆኑንም አስታወቀዋል። ይህ ማጠናከሪያ ትምህርት በእቅድና በትኩረት እንዲመራ ትምህርት ሚኒስቴር አሳሰበ። የአጠቃላይ ትምህርት ልማት ዘርፍ ሚኒስትር ዴታ አየለች እሸቴ ከክልልና ከተማ አስተዳደር ትምህርት ቢሮ የስራ ኃላፊዎች ጋር በበይነመረብ ውይይት ባደረጉበት ወቅት እንደገለጹት በአጠቃላይ ከዘጠነኛ ክፍል ጀምሮ በተለይም ለ12ተኛ ክፍል ተማሪዎች የማጠናከሪያ ትምህርት በእቅድና በትኩረት እንዲሰራ አሳስበዋል። የተማሪዎች የተሻለ ውጤት እንዲያስመዘግቡ መምህራን፣ የትምህርት ቤት አመራሮች፣ ወላጆች እንዲሁም የዘርፉ ባለድርሻ አካላት ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ ከወዲሁ ትኩረት ሰጥተው መስራት እንደሚጠበቅባቸው አየለች አስገንዝበዋል። የክልል ትምህርት ቢሮ ኃላፊዎች በበኩላቸው የማጠናከሪያ ትምህርት ለተማሪዎች ውጤት ማሻሻል ጠቀሜታው የላቀ መሆኑን፣ ተጠናክሮ መቀጠል እንዳለበትም ተናግረዋል። የትምህርት ፕሮግራሞች ጥራትና መሻሻል መሪ ስራ አስፈጻሚ ዮሐንስ ወጋሶ የማጠናከሪያ ትምህርትን በተመለከተ መነሻ ስትራቴጂ እቅድ ያቀረቡ ሲሆን፣ የተያዘው ግብ እንዲሳካ ከወዲሁ የእቅድ ክትትልና ድጋፍ ስራዎች ሊጠናከሩ ይገባል ብለዋል። በበይነ መረብ በተደርገው በዚህ ውይይት ላይ የክልል ትምህርት ቢሮ ኃላፊዎች የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር እሸቱ ከበደና ሌሎች የሚስር ኃላፊዎችም ተገኝተዋል። በኦሮሚያ ክልል በስፋት የሻይ ቅጠል ልማት ላይ የተሰራ መሆኑ ተገለጸ። ኦሮሚያ ክልል በተለይ በጅማ ዞን በቡኖ በደሌ በወለጋና ኢሊባቡር አካባቢዎች የሻይ ቅጠል ምርት በስፋት የተመረተ መሆኑን የክልሉ ግብርና ቢሮ አስታውቋል። ቀደም ሲል በባህር ዛፍ ተሸፍነው የቆዩ የተመረጡ ስፍራዎች አሁን ላይ በሻይ ቅጠል ምርት መተካታቸውም ተጠቁሟል። ከነዚህ ውስጥም በአረንጓዴ የአሻራ መርሃ ግብር በተተከሉ ችግኞች በ1500 ሄክታር መሬት ላይ የሻይ ቅጠል ልማት እየተከናወኑ መሆኑን የኦሮሚያ ግብርና ቢሮ ኃላፊ ጌቱ ገመቹ አስታውቀዋል። አክሎም ኃላፊው የሻይ ቅጠል ችግኝ በስፋት በተከለባቸው አካባቢዎች የሻይ ቅጠል ማቀነባበሪያ ማሽኖችን በመትከል አርሶ አደሮች በቀላሉ ምርታቸውን ለሀገር ውስጥ እንደዚሁም ለውጭ ገበያ የሚያቀርቡበት ሁኔታ ለማመቻቸት እየተሰራ መሆኑን ተናግረዋል። መረጃው የግብርና ሚኒስቴር ነው። የአጥንት ቀዶ ሕክምና አገልግሎት አሰጣት ከህዝብ ቁጥር አንጻር እጅግ አናሳ መሆኑ ተገለጸ። የአጥንት ቀዶ ሕክምና አገልግሎት አሰጣጥን በሀገር አቀፍ ደረጃ ለማጎልበት ከ290 በላይ ሐኪሞች በስፔሻላይዜሽን ትምህርት ላይ እንደሚገኙ የኢትዮጵያ አጥንትና አደጋ ሕክምና ስፔሻሊስቶች ብሔራዊ ማህበር አስታውቋል። ማህበሩ በሰጠው መግለጫ እንዳስታወቀው ዜጎች በተፈጥሮና በሰው ሰራሽ አደጋዎች ምክንያት ለሚገጥሟቸው የአጥንት ስብራትና አካላዊ ጉዳት በብቁ ባለሙያዎች ቀዶ ሕክምና እንዲያገኙ የማድረግ ስራ እየተከናወነ ነው። የማህበሩ ፕሬዚዳንት ኤፍሬም ገብረሃና በሀገር ውስጥ እየተሰጠ ካለው የስፔሻላይዜሽን ትምህርት በተጨማሪ አስር ሐኪሞች ወደ ተለያዩ የውጭ ሀገራት ተልከው ትምህርታቸው እየተከታተሉ ይገኛሉ ብለዋል። የአጥንት ቀዶ ህክምና አገልግሎት አሰጣጥ ከህዝብ ቁጥር አንጻር እጅግ አናሳ መሆኑን የገለጹት ኤፍሬም በበቂ ሁኔታ ተደራሽ ለማድረግ ማዕከላትን በማስፋት ዘመናዊ አጥንት ቀዶ ህክምና አገልግሎት ለመስጠት በመስራት ላይ እንደሚገኝ ማብራርተዋል። ማህበሩ በዚህ ዓመት ለ18ኛ ጊዜ በመረጃ የተደገፈ ዘመናዊ አጥንት ህክምና በማድረስ ክፍተትን መሙላት በሚል መሪ ቃል ጉባኤው አካሂዷል። አጠቃላይ በዚህ ጉባኤ በሀገር አቀፍ ደረጃ የሚሰሩ ከ500 ያላነሱ ባለሙያዎችና በዘርፉ የላቀ አስተዋጽኦ ያበረከቱ የክብር እንግዶች በተገኙበት የፓናል ውይይትም ተካሂዷል። ተመልካቾቻችን ለእለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሚ ርዕሰ ጉዳዮችን እናስታውሳችሁ። የተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሥርዓተ ቀብር ዛሬ ከቀኑ 10 ሰዓት እንደሚከናወን ተገለጸ። የማጠናከሪያ ትምህርት በእቅድና በትኩረት እንዲመራ ትምህርት ሚኒስቴር አሳሰበ። በኦሮሚያ ክልል በስፋት የሻይ ቅጠል ልማት ላይ እየተሰራ መሆኑ ተገለጸ። ለዛሬ እለተ ሰኞ ጥቅምት 10 ቀን 2018 ያዝንላችሁ። የአሻም ሰባት ዜናዎቻችን በዚህ ተቋጭተዋል። እኔ መሐመድ ንጉስ አብዱ አበራቸው ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!